ተስፋ ሰንቁ። ብዙዎች ስለወደቁ እኔ እወድቃለሁ ብላችሁ አታስቡ። እናንተ ቅዳወታችኋል። እናንተ ብዙ ተዘጋጅታችኋል። እናንተ ራሳችሁን በደንብ ገንብታችኋል። ስለዚህ እነሱ ስለወደቁ እኛ እንወድቃለን አንችልም የሚል አስተሳሰብ አይኖራችሁ። ተስፋ ሰንቁ። የተሻለ ውጤት አመጣለሁ፣ በእቅድ መሰረት እንቀሳቀሳለሁ፣ የትኛውን መከፈል ያለበትን መስዋዕትነት እከፍላለሁ የሚል አሳብ አስቡ። ተስፋችሁን በደንብ ሊያነሳሳ የሚችል ነገር ልንገራችሁ። በቀን ውስጥ የሆነ ትምህርት ላይ ብቻ ትኩረት አድርጋችሁ አንብባችሁ በወር ውስጥ ምን ያህል ለውጥ እንደምታመጡ እራሳችሁን አስቡ። ስለዚህ በቀን ውስጥ ትንሽ ለውጥ ነው የሚያስፈልጋችሁ። አንድ እውቀት ለአንድ ጥያቄ ብቻ አይደለም ለብዙ ጥያቄዎች ስለሚሆን ዲፕ የሆነ በጥልቀት ገብታችሁ የምታነቡ ሰዎች እና አስተዋይ የሆነ ሰው ከሆናችሁ የተሻለ ውጤት የማታመጡበት ምንም ምክንያት የለም። እሺ።

የሆነ ቃል ምን ይባላል ሲነኒየም ይባላል ማለት ነው እዚህ ምሳሌ እ እስከ ሀያ ስድስት ምሳሌ እናያለን ማለት ነው ኦኬ አንደኛ ኦከር ኦከር ሲነኒየሙ ምንድን ነው ሀፕን ይላለ ኦከር ሀፕን ምን ማለት ነው ክስተት ወይም መከሰት ስለዚህ ከአሁን በኋላ ኦከር ወይም ሀፕን የሆነ ነገር ተከሰተ ለማለት አንዱን ቃል ብቻ ኦከር ብቻ መያዝ የለብንም ማለት ነው። ተመሳሳይ ቃሉ ሀፕንም ወይም ኦከርም ሀፕን ሲባል ኦከር ማስታወስ አለብን ማለት ነው። ስለዚህ እነዚህ የቃላት ሀብታም ሆነን ማለት ነው። ስለዚህ በፈለግነው ሰዓት እነዚህ አክቲቭ ማድረግ አለብን ማለት ነው። ብዙ ቃል ልናውቅ እንችላለን፣ ግን በንግግር ጊዜ ላናስታውስ ስለምንችል እነዚህን ወደ አክቲቭነት መቀየር አለብን ማለት ነው። ስለዚህ ኦከር ምን ማለት ነው ሀፕን ሁለቱም ተመሳሳይ ነው ወይም ተቀራራቢ ትርጉም አላቸው ምን ማለት ነው ክስተት ወይም መከሰት ማለት ነው ሁለተኛ ኦልድ ሌላ ሲኖኒም ወይም ተመሳሳይ ቃሉ ምንድነው አንሺየንት ኦልድ ወይም አንሺየንት ኦልድ ምን ማለት ነው የድሮ ጊዜ ወይም ያረጀ ማለት ነው ሁለቱም ማለት ነው አንሺየንትም እንደዛው ማለት ነው ስለዚህ ተመሳሳይ ትርጉም አላቸው ማለት ነው በዚህ እናያለን ማለት ነው እሺ ሌላኛው ደግሞ ሶስትና አራት ነው። ምንድን ነው ሶስተኛው? ኦፖርቹኒቲ ኦፖርቹኒቲ፣ ሲኖኒሙ ምንድን ነው? ቻንስ ቻንስ። ኦፖርቹኒቲም ቻንስም ምን ማለት ነው? እድል ማለት ነው። ስለዚህ ከአሁን በኋላ ቻንስ ብቻ የምናውቀው ብዙ ጊዜ ቻንስ የሚለው ነው። ኦፖርቹኒቲ የሚለውም ማወቅ አለብን ማለት ነው። ስለዚህ ኦፖርቹኒቲ ወይም ቻንስ ምን ማለት ነው? እድል ማለት ነው። ወደ አራተኛው ስንሄድ ቢዩቲፉል ተመሳሳይ ተመሳሳዩ ምንድነው ወይም ሲኒኒየሙ ምንድነው? ፕሪቲ ፕሪቲ ቢዩቲፉል ማለት ያው ቆንጆ ማለት ነው። ፕሪቲ ደግሞ በጣም ውብ ማለት ነው። ስለዚህ ሁለቱ ተቀራራቢ ናቸው አይደል? በትርጉም ስለዚህ እነዚህ ምንድነው ሲኒኒየም እንላለን። ተቃራኒ ደግሞ ለምሳሌ የቢዩቲፉል ወይም የፕሪቲ ተቃራኒ ምንድን ነው? አንቶኒየሙ ማለት ነው። ምን ይባላል ማለት ነው? አግሊ ሊባል ይችላል ማለት ነው። የሚያስጠላ ማለት ነው። ስለዚህ ሲኒኒየም እና አንቶኒየም የሚለውን በደንብ መረዳት አለብን ማለት ነው። እነዚህን የቃላት እንትናችን እውቀታችን ያሰፋዋል ማለት ነው። የቮካብለሪ ወደ ቀጣይ ስኒ ደግሞ አምስተኛ እናያለን አምስት እና ስድስት እናያለን ማለት ነው። አምስተኛ ፒስፉል ፒስፉል ተመሳሳይ ምንድን ነው? ኳይት ኳይት። ፒስፉል ምን ማለት ነው? ሰላም የሞላበት ማለት ነው። ኳይት ደግሞ ጸጥ ያለ ማለት ነው። ስለዚህ አሁን ሁለቱ ተቀራራዊ ናቸው። ሰላም ከእርጋታ ጋር የተያያዘ ነገር ነው አይደል? ስለዚህ መቼም ሰላም ባለበት ቦታ የለም ማለት በጥብጥ ሁከታ የለም። መቼም እንደዛ አይገናኝም። ነገር ግን ሰላም ከጸጥ ካለ ቦታ ወይም ከተረጋጋ ቦታ ተመሳሳይ ነው፣ ትንሽ ግንኙነት አላቸው። ያም ማለት ግን ጸጥ ያለ ቦታ ሁሉ ሰላም ነው ማለት አይደለም። ግን ግንኙነት ሞር ግንኙነት ስላላቸው ተመሳሳይ ነው ማለት ነው። ይህ ቀጥታ ተመሳሳይ ባይሆንም ግን ተቀራራቢ ናቸው ማለት ነው። ስድስተኛ ሪጀክት ተመሳሳይ ምንድነው? ዲናይ ዲናይ ሪጀክት ማለት አለመሳከት የሆነ ነገር ሞክረን አለመሳከት ወይም መከልከል እንደማለት ነው። ዲናይም እንደዛው መከልከል ማለት ነው። ስለዚህ ሁለቱ ምንድን ናቸው? ሲነኒየም ናቸው ማለት ነው። ወደ ቀጣይ እንሄዳለን ማለት ነው። እሺ ሰባተኛ ደግሞ ምንድን ነው? ረስት ሲነኒየሙ ምንድን ነው? ሪላክስ ረስት፣ ሪላክስ ረስት ማለት ማለት ነው እረፍት ማለት ነው። ሪላክስ ደግሞ መዝናኛ ጊዜ ማለት ነው። ያ ሁለቱ የተገናኙ ናቸው፣ ተቀራራቢ ናቸው አይደል? እረፍት ከላይ መዝናኛ ጊዜ እንደማለት ነው። ስለዚህ ይሄ ግልጽ ነው እረፍት ሪላክስ ተመሳሳይ ናቸው ማለት ሲኖኒም ሆኖ ተቀራራቢ የሆኑ ማለት ነው። ኒርሊ ዘ ሴም ማለት ነው። ኤግዛክትሊ ባይሆንም ኒርሊ ማለት ነው። ኤግዛክትሊ ማለት ቀጥታ ተመሳሳይ ማለት ነው። ኒርሊ ደግሞ የሚጠጋጋ እንደማለት ነው። ስምንተኛ ሪች ዌልዚ። ሪች ዌልዚ ሪች ሀብታም ነው። ዌልዚ ደግሞ ባለጸጋ በጣም ሀብታም ማለት ነው። ሁለቱም ሀብት ነው የሚገልጹት። ስለዚህ ምንድን ማለት ነው? ሁለቱም ምንድን ናቸው? ተመሳሳይ ናቸው ማለት ነው፣ ወይ ሲነኒየም ናቸው ማለት ነው። ረስትና ሪላክስ ሪችና እና ዌልዚ ማለት ነው። ይህንን ይዛለን ማለት ነው። እሺ፣ ዘጠነኛ ስኒ ደግሞ ራውንድ ሰርኩላር፣ ራውንድ ማለት ነው ክብ ማለት ነው፣ ሰርኩላርም ክብ ማለት ነው። ይሄ ቀላል ነው አይደል? ይሄ ቀጥታ ኤግዛክትሊ ሲነኒም ናቸው፣ ቀጥታ ተመሳሳይ ናቸው። የሚጠጋገም ነው አይደለም። ሁለቱም ሰርክል ማለት ስለሆነ ክብ ማለት ስለሆነ ተመሳሳይ ናቸው ማለት ነው። አስረኛ ሳድ አንሃፒ ይሄም ኤግዛክት ሲኒየም ናቸው። ሳድማት ሐዘን ነው። አናፒ ደግሞ ደስተኛ ያለመሆን ነው። ሁለቱም በጣም ተመሳሳይ ቃል ናቸው ማለት ነው። ይህን እናያለን ማለት ነው። ወደ ቀጣይ እንሄዳለን። እሺ አስራ አንደኛ ደግሞ ስኬርድ ስኬርድ አፍራድ አፍሬድ አፍሬድ ስኬርድም ማለት መፍራት ማለት ነው። አፍሬድም መፍራት ማለት ነው። አይን አፋር ይሆናል። አንዳንዴ ያው ተመሳሳይ ነው። አይን አፋርም ከመፍራት የተያያዘ ነው። ስኬርድ ግን የሆነ ነገር ከፍራት የተነሳ ነው። ስለዚህ መፍራት ማለት ነው። ሁለቱም መፍራት የሚለው ትርጉም አላቸው። ስለዚህ ስኬርድ እና ፍሬድ ሲኔኒየም ናቸው ማለት ነው። አስራ ሁለተኛ ኢምባራስድ ኢምባራስድ ሲኔኒየም ወይም ተመሳሳይ ማለት ነው። ሻይ ሻይ ኢምባራስድ ማለት ነው። አይን አፋር ሻይም ምን ማለት ነው? አይን አፋር ማለት ነው። ሁለቱም ማለት ነው። ስለዚህ እስኬድ ከተባለ አፍሬድ ማስታወስ አለብን። ኢምባራስ ከተባለ ሻይ የሚለው ቃል ማስታወስ አለብን ማለት ነው፣ ተመሳሳይ ወይም ሲኔኒየም ናቸው ማለት ነው። ወደ ቀጣይ እንሄዳለን። አስራ ሶስተኛ አስክ ሲኔኒየሙ ኢንኳየር። አስክ ወይም ኢንኳየር ማለት ነው ሁለቱም መጠየቅ ጥያቄ መጠየቅ ሊሆን ይችላል። ምናምን ምን ይባላል? አስክ ወይም ኢንኳር ሲኖኒም ናቸው ማለት ነው። ስለዚህ ካሁን በኋላ ኢንኳር ሲባል አዲስ ሊሆን አይገባም ማለት ነው። ምን ማለት ነው? አስክ መጠየቅ ማለት ነው። አስራ አራተኛ ብሌንድ ብሌንድ ሲኖኒየሙ ሚክስ ሚክስ፣ ብሌንድ ምን ማለት ነው? ያው ሁለቱም ተመሳሳይ ሚክስ፣ መቀላቀል ወይም መደባለቅ ማለት ነው። ብሌንድ ኦር ሚክስ ማለት ነው፣ መቀላቀል ወይም መደባለቅ። ስለዚህ ብሌንድ የሚል ቃል ስናይ አዲስ ሊሆንብን አይገባ ሚክስ ወይም መደባለቅ ማለት ነው ወይም መቀላቀል ማለት ነው አስክ ኢንኳየር የሚለው ደግሞ አስክ ማለት ነው ወይም መጠየቅ ማለት ነው ወደ ቀጣይ እንሄዳለን አስራ አምስተኛ ሲክ ሲክ ሲኔን የምንድን ነው ኢል ማለት ነው ሲክ ምን ማለት ነው መታመም ወይም ህመም ማለት ነው ኢልም እንደዛው ህመምተኛ እንደ ማለት ነው። ስለዚህ ተመሳሳይ ናቸው ማለት ነው። ወይም ሲኔን የምናቸው አስራ ስድስት ሲንሰር ሲንሰር ሲኔን የሙ ማለት ነው። ሆነስት ሆነስት ሆነስት ብለን አናነብም። በነገራችን ግን ያው ስለለመለቤ ነው። ኦነስት ብለን ይሄ የምናነበው ሳይለንት ሌተር ይባላል። እነሱን ወደፊት እናያለን። ከዚህ በፊቱ አንድ ቪዲዮ አለን፣ ብቻ እሱን እዩት። ኦነስት ሲንሰር ኦነስት ማለት ነው ብለን ምን ማለት ነው? ሀቀኛ ማለት ነው። ሲንሰር ወይም ኦነስት ሀቀኛ ማለት ነው። ሲክ ወይም ኢል ደግሞ ማለት ነው መታመም ወይ ህመም ማለት ነው። ስለዚህ እነዚህ እንይዛለን ማለት ነው። እሺ አስራ ሰባተኛው ደርሰናል ማለት ነው። አስራ ሰባተኛ ምንድን ነው? እስሊም እስሊም፣ ሲነኒው ምንድን ነው ቲን እስሊም ምን ማለት ነው? ሁለቱም ቀጭን ወይም ቀጫጫ እንደማለት ነው። ስሊም ወይም ቲን የምናውቀው አሁን ኮመን ቲን ነው። እስሊም ማለትም ቀጫጫ ወይም ቀጭን ማለት ነው። አስራ ስምንተኛ ስማርት ስማርት ሲኒያን ው ምንድን ነው? ክሌቨር ስማርት ማለት ብልህ ጠንካራ እንደማለት ነው። ክሌቨርም እንደዛው ማለት ነው። ስለዚህ እስሊም ምን ማለት ነው? ቲን። ስማርት ክሌቨር፣ ብልህ ወይም ጠንካራ ማለት ነው። እስሊም ወይም ቲን ቀጫጫ ማለት ነው ወይም ቀጭን ማለት ነው። ወደ ቀጣይ እንሄዳለን ደግሞ አስራ ዘጠነኛ ትረስት፣ ትረስት ቢሊቭ፣ ቢሊቭ ትረስት ወይም ቢሊቭ ማለት ነው ማመን ማለት ነው ማመን። ሀያኛ አንፎርቹኔት፣ አንፎርቹኔት ሲኔኔ ሁማ ነው። አንላኪ አንላኪ ምን ማለት ነው? እድለኛ አለመሆን። አንፎርቹኔት ወይም አንላኪ። ፎርቹኔት እድለኛ ነው፣ ላኪም እድለኛ ነው። ግን አን ስንጨምርበት ተቃራኒ ይሆናል ማለት አንፎርቹኔት፣ አንላኪ እድለኛ አለመሆን ማለት ነው። በንግግር ላይ ለምሳሌ አንፎርቹኔት ይባል የለ፣ እንዳለመታደል ሆኖ ወይም እድለኛ ባለመሆን እንደማለት ነው። ስለዚህ እነዚህን እንድናስብ ሌላው ደግሞ ትረስት ማለት ነው። ቢሊቭ ትረስት ወር ቢሊቭ ማመን ማለት ነው። ስለዚህ ይህን ማወቅ አለብን ማለት ነው። ትረስት ማመን ነው። ብዙ ጊዜ ቢሊቭ የሚለው ነው የምናውቀው። ትረስት ማመን ወይም እምነት ማለት ነው። ሀያ አንደኛ ቫሊዩ ቫሊዩ ወርዝ እናያለን እሺ ሀያ አንደኛ ቫሊዩ ዎርዝ፣ ቫሊዩ ዎርዝ ምን ማለት ነው? ሁለቱም ዋጋ ማለት ነው። ለምሳሌ ዋት ስ ዩር ቫሊዩ፣ ዋት ስ ዩር ዎርዝ ኢን ዩር ላይፍ ቢባል ምንድነው በህይወት ዋጋ የምሰጠው ነገር ምንድን ነው እንደማለት ነው። ስለዚህ ቫሊዩ ወይም ዎርዝ ዋጋ እንደማለት ነው። 22 ወንት ዲዛየር፣ ወንት ዲዛየር ምን ማለት ነው? ወንትም ዲዛየር ፍላጎት ማለት ነው። የሆነ ነገር ስንፈልግ ዋንት ወይም ዲዛየር እንላለን ማለት ነው። እሺ ሃያ ሶስት ወንደርፉል ወንደርፉል፣ አሜዚንግ። ወንደርፉል አሜዚንግ፣ ሁለቱም ማለት ነው አስገራሚ ማለት ነው። ስለዚህ ከአሁን አሜዚንግ ብቻ ማወቅ የለብንም ወንደርፉል የሚለውን ቃል ማወቅ አለብን ማለት ነው። ወንደርፉል አሜዚንግ፣ አስገራሚ ማለት ነው። 24 ራይት ሪከርድ ራይት ሪከርድ ማለት ነው ምን ማለት ነው? ያው ማስታወሻ መያዝ ወይም መመዝገብ ማለት ነው። ሁለቱም ማለት ነው። ማስታወሻ መያዝ ወይም መመዝገብ ማለት ነው። ስለዚህ ወንደርፉል አሜዚንግ፣ ራይት ሪከርድ፣ እነዚህን መያዝ አለብን ማለት ነው። ወደ ቀጣይ እንሄዳለን። ሀያ አምስት ራይተር ራይተር፣ ኦተር ኦተር። ራይተር ማለት ነው ጸሐፊ፣ ኦተር ደራሲ። ሁለቱም ተመሳሳይ ናቸው፣ ተቀራራቢ ናቸው ማለት ነው ሙሉ ለሙሉ ኤግዛክትሊ ተመሳሳይ ባይሆኑ ሲነኒየም ባይሆኑ ኒርሊ የሚቀራረቡ ማለት ነው። ኒርሊ ተመሳሳይ ናቸው ማለት ነው። 26 ሮንግ ሮንግ ኢንኮሬክት ሮንግ ማለት ነው ስህተት። ኢንኮሬክትም ትክክል ያለሆነ ማለት ነው። ስህተት ናቸው ማለት ነው። እነዚህ ሁለቱ ተመሳሳይ ናቸው፣ ሲነኒየም ናቸው ማለት ነው። ሮንግ ወይም ኢንኮሬክት ሁለቱን ማሰብ አለብን። ሲነኒየም በዚህ ጨርሰናል ማለት ነው። በዚህ ጨርሰናል ከሪዮስ ማለት ነው። የማወቅ ጉጉት፣ አንድ ነገር ለማወቅ ጥልቅ ፍላጎት ምን ይባላል? የማወቅ ጉጉት ወይም ከሪዮስ ይባላል። ከሪዮሲቲ የሚባል ነገር አለ። 26 ከረንትሊ፣ ከረንትሊ፣ ከረንትሊ ምን ማለት ነው ከተባለ፣ በአሁኑ ጊዜ ከረንትሊ ብሎ ከተናገረ የሆነ ሰው ከጀመረ በአሁኑ ጊዜ እያለ ነው ማለት ነው። ሀያ ሰባት ካሪኩለም፣ ካሪኩለም ምን ማለት ነው? ስርዓት ትምህርት ካሪኩለም ማለት ነው። የትምህርት ስርዓት ወይም ስርዓት ትምህርት ማለት ነው። ሀያ ስምንት ከስተመር፣ ከስተመር ምን ማለት ነው? ደንበኛ ማለት ነው። ደንበኛ። ሀያ ዘጠኝ ከት፣ ከት ምን ማለት ነው? መቁረጥ ድርቀት ማለት ነው መቁረጥ። ሰላሳ ኮንሲኩዌንስ ኮንሲኩዌንስ ኮንሲኩዌንስ መዘዝ ወይም ውጤት ሊሆን ይችላል። ኢፌክት የሚባል ይችላል፣ አንዳንዴ ሪዛልት። ኮንሲኩዌንስ መዘዝ ወይም ውጤት ባጭ ነው። የመጨረሻ ውጤት ኔጌቲቭ ሲሆን መዘዝ የምንለው ማለት ነው። ሰላሳ አንድ አቴንሽን አቴንሽን ምን ማለት ነው? ትኩረት። አቴንሽን ትኩረት። 32 ኢቫሉዌሽን ኢቫሉዌሽን ግምገማ። ኢቫሉዌሽን ኢቫሉዌት ሚ ከተባለ ገምግመኝ እንደማለት ነው። ከት፣ መቁረጥ፣ ኮንሲኩዌንስ፣ መዘዝ፣ አቴንሽን፣ ትኩረት፣ ኢቫሉዌሽን፣ ግምገማ። ስለዚህ የዛሬው ትምህርት ይሄ ይመስላል። በቀጣይ እስከምንገናኝ አመሰግናለሁ። ያው ስለተከታተላችን ሁሌም